የአንተን ነገር በሙሉ ያበላሸ ሰው ዘሩ የሚባል ሰው እግዚአብሔር እንዲ አለኝ። ብጫ የለበስከው ምን የምሰራ ወንድም ያለ መምህር ነኝ፣ ፕላስ ደግሞ ኢንጂነር ነኝ፣ ስትራክቸራል ኢንጂነር ነኝ። እኔ እናንተ የምንተዋወቅበት መንገድ ነው ይሆን? የለም የለም። ፐርሰናል ጠላት ነገርክን ሊያበላሽ ቆርጦ ወጥቷል አበ ቃ እያለ እየሰራ አንድ እርምጃ ሲቀርህ ጌታ እያስመለጠህ ነው ያለው። እውነት እግዚአብሔር ሱ ባለቀ ጉዳይ ላይ እግዚአብሔር ጣልቃ ባይገባልህ ኖሮ በዚህ ወጣትነትህ አንተ አብቅቶልህ ነበር፣ አልቆልህ ነበር። ብዙ ጊዜ እግዚአብሔር ግን እንደዚህ ነው የምለኝ። አሁንም የተዘጋጀ ወጥመድ አየሁ አንተን ሳይ፣ ከዚህ ወጥመድ ግን አንድ እጅህን ጎትቶ የሚያሳልፍህ ሰው አየሁ። አሜን። አንድ እጅ ነው የሰው እጅ የሚመስል ነገርህን ጎትቶ ሲያሳልፍ አየው። እግዚአብሔር በአዲስ እና እንግዳ መንገድ ውስጥ እመርሃለሁ በሮችህን እከፍታለሁ መንገድ እሄዳ ቀናለሁ አዳዲስ በረከቶች በህይወትህ ላይ ይሆናለሁ አሜን አሜን ይችላል በይህ አበቃ አይደል አከተመ ሲባል ጌታ እነዚያ ደቀ መዛሙርት በአስቸጋሪ ሁኔታ ላይ እየቀዘፉ ማዕበል መጣባቸው ሊሞቱ ወይኔ ጉድ ነው ባሉበት ሰዐት ላይ መጣ ማዕበሉ ላይ ችግሩ ላይ መከራው ላይ እየተራመደ የመጣው ጌታ፣ ሜይ ውል ሰራህ እንጂ የለም ደጠክ ጂ የለም እሱን ሆኖሃል ባዶ ሆኖሃል፣ ነገሮች ሁሉ አልቆሃሉ። እግዚአብሔር በአዲስ መልኩና በእንግዳ ክብር ላይ ላይ ሲመጣ ያለ አሜን። እና ወደ እኔ የአንተን ነገር በሙሉ ያበላሸ ሰው ዘሪሁን የሚባል ሰው ነው፣ ና እጄን ያዘኝ እግዚአብሔር እንዳለኝ፣ አሜን። ወደተለየ የእግዚአብሔር አገልግሎት ውስጥ ጎትቶ ሲያስገባህ እግዚአብሔር አሜን